ጋዜጠኛ ደረጀ ሀይሌ የጃምቦሪ ሪል ስቴት ብራንድ አምባሳደር ሆነ። ተወዳጁ ጋዜጠኛ ደረጀ ሀይሌ የጃምቦሪ ሪል ስቴት ብራንድ አምባሳደር በመሆን ዛሬ ሰኔ 19 2017 ዓ ም በሂልተን ሆቴል የፊርማ ስነስርዓት ተከናውኗል። የጃምቦ ሪል ስቴት ግሩፕ ዋና ስራ አስፈጻሚ አቶ ደበበ ሴፉ በፍርማ ስነ ስርዓቱ ላይ ያደረጉት ንግግር፣ ጋዜጠኛ ደረጀ ሀይሌን በአምባሳደርነት የመረጥ ነው በብዙ መስፈርቶች ነው ያሉ ሲሆን፣ ጃምቦ ካለው አላማና እንቅስቃሴ ጋር ተመሳሳይና ትክክለኛ አላማ ያለው መሆኑን ጠቅሶ ጋዜጠኛ ደረጀም ትክክለኛ ምርጫችን ነው ብለዋል። ጋዜጠኛ ደረጀ ባደረገው ንግግር የምችለው ጋዜጠኝነትን ብቻ ነው፣ ጋዜጠኝነት አልከፈለኝም ብዬ አማርሬ ግን አላውቅም፣ ጃምቦ ሪል ስቴትን አመሰግናሉ ብሏል። ጃምቦ ሪል ስቴት ግሩፕ በወንድማማቾቹ አቶ ደበበ ሴፉና አቶ ወንድራድ ሴፉ አማካኝነት ጃምቦ ኮንስትራክሽን በሚል ስያሜ ተቋቋመ ሲሆን በሪል ስቴት ልማት ዘርፍ ከተሰማራ በኋላ ከመቶ በላይ ፕሮጀክቶች ላይ የተሳተፈና በመሳተፍ ላይ የሚገኝ ግሩፕ መሆኑን የጃምቦ ሪል ስቴት ግሩፕ ዋና ስራ አስኪያጅ አቶ ፍሬም ጌታቸው ገልጸዋል። ጋዜጠኛ ደረጀ ሀይሌ ጃምቦ ሪል ስቴት ግሩፕ ካስገነባው የሪል ስቴት ግንባታ በአፍሪካ ህብረት ከሚገኘው ሳይት ባለ ሶስት መኝታ ቤት የተሰጠው ሲሆን በብራንድ አምባሳደርነት አብሮ ለመስራት የሶስት ዓመታት ውል ፈጽመዋል። ጋዜጠኛ ደረጀ ሀይሌ በቅርቡ በሰሜን አሜሪካን የኢትዮጵያን ስፖርት ፌስቲቫል ላይ ጃምቦ ሪል ስቴት ግሩፕን ወክሎ የመጀመሪያውን የስራ እንቅስቃሴ ይጀምራል። በቅርቡ በርካታ ሰርፕራይዞች ለሱ ሲቀርቡበት ነበር። ልደቱን በማስመልከትም ሚኪነኝ ከሚኪ ታቦር ኒውስ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አገኙ። ሰላም ቆዩልኝ።